ይላል እንዴ ምን ገለው ምናምን ሰዎች። ኢየሱስ በመስራች በመጨረሻ ዘርፌ ዝምቷን ሰበረች። እኛ እኮ ነን እናምናለን እያለን የምንዘርፈው እኛ ይደለ። እንዴት ትውልድን ባልተፈለገ አቅጣጫ የምንንዳው? እኔ ከአሁን ሰዓት ጀምሮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋይ ነኝ በማለት የምንፍቅናውን አለም ጌም ለዓለም አሳወቀች። በዙሪያ መረጃዎችን ሰጣችኋለሁ። ኦርቶዶክስን፣ ፕሮቴስታንትን፣ ካቶሊክን በመንግስት ፖሊሲ ለመጉዳት አስበናል ብዬ ለደቂቃ አይተስተኝ። ለምሳሌ ኦርቶዶክስን ብንወስድ ከእኔ በላይ ኦርቶዶክስን ያከበረ ያስታረቀ ካርታ ይሰጠ የለም። በመጨረሻም የአርሲ ጉዳይ የምክር ቤት አባላቱን በእጅጉ አስቆጥቷል። ጠቅላዩም በመንግስታቸው ደረጃ ስለ አርሲ ዝምታን ቢመርጡም ጀግናና ቆራጥ ለህዝብ የሚቆሙ አባላት ጠቅላዩን አፋጠዋቸዋል። ጠቅላዩ ምን መልስ ሰጡ? በዝርዝር እንቃኛለን። ቀድሞ በልጇ ድል የተነሳው ጠላት የእመቤታችን ስም ሲነሳ የሚገባበት ይጠፋዋልና፣ ኮሜንቱን ማርያም ማርያም እያላችሁ አትለቅልቁት። በመጨረሻም ተወዳጁ ሀገራችን አርቲስት የሆነችው ማርያማዊት አባተ በዛሬው እለት በፀሐይ ፊልም ርቃት ላይ እመቤታችንን ይዞ አፈረ ማናለ ስትል ሊያጋራችው መልእክት እንዲሁም የተደረገላትንም ታምረ በእምባ የታጠበች በአደባባይ መስክራለች። በዙሪያም መረጃዎችን አጋራችኋለሁ። ሰላም ሰላም፣ በመላው ዓለም ላይ የምትገኙ ውድ ቤተሰቦች እንዴት ናችሁልኝ? እኔ ደህና ነኝ። ሚኒስቸሩ መደነል የሚመሰገን የሆነው በዛር ቁታችን እጅግ በጣም ቁም ነገር አዘል ቪዲዮዎችን ይዤላችሁ መጥቻለሁ። ከእናንተ የሚጠብቀው እንደተለመደው ቪዲዮን ላይክና ሼር ማድረጋችሁን አትርሱ። እንዳዩ ወደ ለቱ ቪዲዮ አኔ በተባበሩት የሀገሬ ወጣት በተለይም በኦሮማራ ትግል ጭንቅ ውስጥ የገባ ህዋት ስልጣኑን ለቀው ጠቅላዩን በሽግግር መንግስት መምጣት ለዚህ ምስኪን ህዝብ ጤፍን በሚቆላው ምላሳቸው 27 ዓመት ሙሉ ጨለማ ውስጥ እስራት ውስጥ ነበርን። አሁን ኢትዮጵያዊ ሙሴ መጥቶልናል ኢትዮጵያንም የሚያሻግራት እሱ ነው በሚባልበት በዚያ ሰዓት ጠቅላይ አስቀድመው በይቅርታና በፍቅር ስራቸውን ለመጀመር ወሰኑ። ወዲያውም ለኤርትራው መንግስት ኢሳያስ አፈወርቅ የሰላም ጥሪን በማቅረብ ለሶስት አስርት ዓመታት ዘግተው ቆዩት ሀገራት አንዱ የሌላውን ሀገር በመግኘት ፍቅርን በማሳየት የጫጉላ ሽርሽራቸውን ማድረግ ተያያዙት። አስቀጥሎም በአንድ ወቅት ህዋት በሽብርተኝነት ፈርጆ ከሀገር ያሰጠውን ሆነ ግን ዳግም በርቅ ወደ ሀገር እንዲገባ አደረጉት። በዚህ ወቅት ነበር የዓለም አቀፉ የኖቤል ፒስ ፕሬስ ኮሚቴ ጠቅላዩን በሰሩት ስራ ሽልማትን የሸልሟቸው። እነሱም ያን እንደተሸወዱት ዛሬም አብዛኛው ሰው ተሸወድን ሲል ይጸጸታል። ታዲያ ከኤርትራ ብሎም በኦሮሚያ አርሲ ሲል በሚፈጸመው ክርስቲያኖች ላይ ያነጣጠረ ጥቃት ሲያቢያ ጠቅላዩ ሽልማቱን ሊነጠቁ እንደሚችል የአልጀዚሮ ጋዜጠኛ መሀዲ እየተናገረ ይገኛል። አስቀጥዬም በምክር ቤቱ ለተነሳላቸው ጥያቄ የመለሱት ምላሽ ላስቃኛችሁ። ዝቋላ ቡና በተለያዩ ገዳማት ምንም ጦር መሳሪያ ያልታጠቁ የሰማይ ቤትን ታሳቢ ያደረጉ መናኞች ላይ በተደጋጋሚ ጥቃት ለሞት ለድብደባና እንግሊዝ ሲዳረጉ ይታያል። ኦርቶዶክስን፣ ፕሮቴስታንትን፣ ካቶሊክን በመንግስት ፖሊሲ 0.1% ለመጉዳት አስበናል ብዬ ለደቂቃ አይጠስተኝም። ለምሳሌ ኦርቶዶክስን ብንወስድ ከኔ በላይ ኦርቶዶክስን ያከበረ ያስታረቀ ካርታ የሰጠ የለም። ያውም በምክር ቤት ለተነሳላቸው ጥያቄ የመለሱት ምላሽ ነበር። ከኔ በላይ ኦርቶዶክስን ያከበረ፣ ከኔ በላይ ኦርቶዶክስን ያስታረቀ፣ ከኔ በላይ ካርታ የሰጠ በኢትዮጵያ ታሪክ ማንም የለም ሲሉ ራሳቸውን በራሳቸው ያሞካሻሉ። መሬት ላይ ስንወርድ ያለው እውነታ ግን እሳቸው ከተናገሩት በተቃራኒ ነው። ዛሬ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች ጠባቂ እንደሌላቸው መንግስት ባለባት ሀገር እለት ዕለት በዋህቢያና በኦነግ ያልቃሉ። ለዚህ ማሳያው አርሲ፣ ዝቋላ፣ ሻሸመኔ፣ ሌሎች ሰዎችንም ማንሳት እንችላለን። ጠቅላዩ በአፋቸው ከኔ በላይ ኦርቶዶክስን ያከበረ የለም ቢሉም በተግባራቸው ግን በአርሲ ለሞቱት እንኳን ተጨንቀው መግለጫን አላወጡም። በሌላ በኩልም ከኔ በላይ ኦርቶዶክስን ያስታረቀ የለም ሲሉ ይደመጣሉ። ራሳቸው ግን የጎነጎኑትን ሴራ ሲፈታባቸው ያጠበቁት ይመስላል። ያኔ በሐሰተኛ ነቢያቶቻቸው አማካኝነት ማህበሩ ለሁለት ሲከፈል እያሉ ካስተነበዩ በኋላ እንዲህ ብለው ካስተነበዩ በኋላም ትንቢታቸው እውኒዮን የመሰል ሲኖዶስን ለሁለት የከፈሉ ወዳደር ካድሬዎችና ፖለቲከኞችም ነበሩ። እንዳሰቡት ግን አልሄደላቸውም። ጫናው በረታባቸው። በኋላም በስመርቅ አባቶችን ጠርተው ታረቁ ሲሉ አስቀድሞ የጻፉትን ድርሰት ይተቡናሉ። በሌላ በኩልም ከኔ በላይ ለኦርቶዶክስ ካርታ ይሰጣል እንዴ ሲሉም ይጠይቃሉ። አዎ መስቀል አደባባይን ከባለመስቀለኞች ቀምተው ሌሎች አስረክበዋል። ሊያውም የካርታ ይዞታ ባለቤትነት እያላት በኋላም የተናገሩት ነገር ልቤን ነበር የነካኝ። አድምጥ። እንምለስ። ኦርቶዶክስ አባቶች ብዙ ቀልቤ ለማገዝ ሞክሬያለሁ። እዛ ውስጥ ፖለቲካ ዘር ሲቀላቀል ደግሞ የሚያጠፋው ጥፋት አለ። ጠቅላዩ በግንዛቤያቸው ቤተ ክርስቲያን ውስጥ ፖለቲከኛና ዘረኛ አባቶች እንዳሉ ቢናገሩ ምንም አይገርምም ያ በሁሉም ቦታ እንደ ግለሰቡ አስተሳሰብ እንዲሁም መፈሪያ እግዚአብሔር ስለሚወሰን ለምን ከአስራ ሁለቱ ወራት መካከል አንዱ የአስቆሮቱ ይሁዳም የጥቅም ሰው ነበር ሊያውም ጌታውን በሰላሳ ዲናር አሳልፎ ሸጠ ዛሬም በሚቀርብላቸው ገንዘብ በሚሰጣቸው ምድራዊ ስልጣን ጓግቶ ቤተ ክርስቲያንን አደጋሪ ለመጣል የቆረጡ በርካቶችንም አይተናል ታዲያ ጠቅላዩ በተደጋጋሚ ጊዜ ለሚቀርብላቸው ጥያቄ ቤተ ክርስቲያኒቱን ግጭት ጠማቂ የጦር መሳሪያ መደበቂያ የሌቦች መሸሸግ ሆናለች ለማለት ጥቂት ነው የሚዳዳቸው። ይህን ያደርጉትም ቤተ ክርስቲያን የሚደርስባትን መከራ በዚህ ፕሮፓጋንዳቸውን መሸፈን እንዲያስችላቸው ነው። ለዚያም ነው አርሲ በሶስት ወር ጊዜ ውስጥ ከመቶ አርባ በላይ ክርስቲያኖች ሲያልቁ ድምጻቸውን አጥፍተው ፊታቸውን ኤርትራ ላይ ያደርጉት የእጅግ በጣም ያሳዝናል። ታዲያ በዘሮ ዕለት በአርሲ የሚፈጸመውን የንጹሐን እልቂት ብሎም ከኤርትራ ጋር ያለውን ጠባጭርኔት በንግግር በሰላም የማይፈቱ ከሆነ ኖቤል ሽልማቱን እንደሚነጥቃቸው ኮሚቴው አስታውቋል። ፍትህ ላርሲ ወንድምቶቻችን፣ ፍትህ ለቤተ ክርስቲያን። አዋቂ ዋና እውቋ የሀገራችን አርቲስት ለውጥ እና አሁን የደረሰችበት ስኬት በእጅጉ ያስገርመኛል። ማራማዊት በትወና ብቃቷ የተመሰከረላት ባለብዙ ተሰጥኦ ወጣት ሴት ስትሆን በአንድ ወቅት በተለያዩ ሶሻል ሚዲያ ፕላትፎርሞች ላይ የሰውነት ሰርጀሪ ያደረገች የሚሉ ዜናዎች ከአርቲስቷ ተከፍቶባት እንደነበር አይዘነጋም። የማይበድል ልጅ የማይምር ጌታ የለም እና ዛሬ ያለችበትን የለውጥ ጎዳና ጥልቅ መንፈሳዊነት ስመለከት በእጅጉ ቀናለሁ። ማራማዊትም ትናገራለች፣ እኔ በፈጣሪ እንዲሁም በጌታችን እናት ምልጃ ዛሬ ለዚህ በቅቻለው። እግዚአብሔር እጅግ በጣም ሲበዛ መሐሪ ነው። ላስታውሳችሁ ዓርብ በጌታ በቀኝ በኩል የተሰቀለው ሀገር ያስጨነቀው ታላቅ ወንበዴ ነው። ነገር ግን ባለቀም ሰዓት ቢሆን የአምላኩን ጌትነት መስክሮ በደለኛና ጥፋተኝነቱን ማምኖ በጸጸት ፈጣሪውን ስለተማጸነ ጌታም ራራለት። እድሜ ልኩን ሲሰራው የነበረውን ክፋት ተወለት። ከሁሉም አስቀድሞ ዛሬ በገነት ከኔ ጋር ትሆናለ ሲል ቃል ገባለት። ለእኔ የተደረገለኝ ይህ ነው። በፊቱ የሚያቆም አንዳች ስራ ባይኖረኝም ቸርነቱ ምረቱ ይቅርታው አባታይ ፍቅሩ ከጥፋት ወደ እርሱ አቅርቦኛልና ጌቴን አመሰግነዋለሁ። መቤቴ አምላኬ እናት ምልጇ ላይ ሴኮንዶች ያልተለየኝ ምስጋና ይድረሳት። እናት አድርጎ የሰጠን እርሱ የተመሰገነውን ስትል በፀሐይ ፊልም ምረቃወት ተናገረች። ማየት ለሌሎችም አርአያ የምትሆኝ ጀግና ብርቱ ሴት እንደሆንሽ አውቃለሁና እግዚአብሔር አምላክ የበለጠ ፍጻሜሽን እንዲያሳምር የምንጊዜም ጸሎቴ ነው። ኦርቶዶክስ ነኝ እኔ። አሁንም በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ውስጥ ነው የማገለግለው። ለምቆጭ ነው አንዳንዴ ወይኔ ይላል። ከዛ ወጥቼ እንደዛው ሁኜ ወጥቼ መከራዬ ናቸው። እኔ አንዳንዴ እንዲቀጥል እንደምል ይሄን እንዳቀርጸው ታወጠዋለ እኛ አደል እንዴ የምንገለው ምናምን፣ ሰዎች ኢየሱስ፣ እኛ አደል እንዴ የምንሰርቀው ይሄን ካስፈለገ ሚዲያ ላይ አይወጥም የራሳችን ገበና ስለሆነ ብዬ ዘርፌ እልም ያለ ጸጸት ለዓመታት ልጥቅም ስትል ሄደችበትን ቤት ዘርፌና ሴራ በአደባባይ ተናገረች። እኔ አሁንም ቢሆን ልቤ ወደ ቀድሞ የአባቴ ቤት ነው። በመጽሐፍ ቅዱስ የጠፋው ልጅን ታሪክ ሳስብ ሁሌም እንባ ይቀድመኛል። ታሪኩ በቀጥታ ከኔ ሕይወት ጋር ስለሚገናኝ ነው። የጠፋው ልጅ ከአባቱ ቤት ምንም ሳይጎልበት የሚበላው፣ የሚጠጣው፣ የሚለብሰው፣ የሚታዘዝለት ሳያጣ አለማጓጉተው አባቱን ተሰናብቶት ጉዞን ወደፊት አድርገ በዓለም ላይ ሳለም ነገሮች እሱ እንዳሰበው አልነበረም። የአሳማ ተንከባካቢ ሆኖ ተቀጥረ የሚበላውንም ከማጣቱ ብዛት የአሳማዎቹን ትራፊ ሳይቀር ይመገብ ነበር። ልብሱ በላዩ ላይ ያደፈ ብዙ መከራዎችንም ባለማሳለፍና የአባቱን ቤት በሊ ነው ሲያስብ እምባው ከዓይኖቹ ይወርዱ ነበር። በመጨረሻም ወሰንና ጉዞን ቀድሞ ነበረበት ወደ አባቱ ቤት አደረገ። አባቱም ገና ከሩቅ እንዳየው የልጁ መመለስ ተመልክቶ ሮጦ ሄዶ አቀፈው። አሽከሮቹንም ጠርቶ የሰባውን ፍሬዳ እንዲያርዱ አዛቸው፣ በደስታም ተቀበሉት። እኔ አለማጓጉታኝ ብልጭልጭም ስቦኝ ከእናቴ ተዋሕዶ ቤተ ክርስቲያን ወጣሁኝ ባለውበት በዚህ ምንፍቅ ዘረፋ ቅሚያ እኔ እኔ ብቻ ማለትን ተለማመድኩት። በኋላም ግን ለህሊኔ ስቃይን፣ ጸጸትን ብቻ ተረፍኩ። አስቀጥይም ወደ ራሴ የተመለከትኩና የቆምኩባት ስፍራ ልክ አለመሆኑ ስለገባኝ ወደ ቀደመችው እምነቴ ለመለስ ታላቅ ፍላጎት አለኝ ስትል ተናገረች። ዘርፌ ፍጻሜሽን ፈጣሪ አምላክ ያሳምርልሽ የመጨረሻው መልእክቴ ነው። በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ ለዛሬ እናንተን ያስተምራሉ፣ ይጠቅማሉ መረጃ ምን አሉ ብዬ ያሰብኳቸው ቪዲዮች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮች እንገናኛለን ለስ ቻናል ሰዎቻችሁ ምን ይጠብቃችሁ ነው ምለስ እያላችሁ፣ ሰብስክራይብ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ቦታ ሁሉ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።